ኔትወርክ ነው ወይስ ምንድን ነው? ውጪ የሚወጣ አርጋት አልኮ ከቤት እየሰማት እኮ ነው። ግን ምንድን ሹራ ቤትኛውን ልልበስ? ዝንብለሽ ለብሰሽ ነው እሱ አሪፍ ነው። ይሞቃል ውጪ በቃ